ሰይድ ታውቂያለሽ የመለይ አብዱ ራሱን ስጥሩ ምናም እንደዛ ነው ያለው። ስለዚህ ከየመን ደግሞ ወደ ኢትዮጵያ መምጣት አለበት። ለዚህም ደግሞ ለአንቺ ያልደወለልሽ እና አንቺ ያልነገረሽ ከትላንት ወዲያ ከነሱ መያገኝ የነበረሽን ነገር ስለሚያውቅ ተሰጠሽ 800 ሺህ ብር ላይ ትኬት እንቁረጥለት እና በአስቸኳይ ይምጣ ያለውን ጨርሷል። ምንም ነገር የለኝም ብለዋል ከየመን ወደ ኢትዮጵያ እንዲመጣ ማለት ነው። የሚመጣው ዳይሬክት ፍላይት አይደለም፣ ዳይሬክት አይደለም። በረራው በትራንዚት ነው። እኔ ደግሞ ነው ደሙ እንዳልከፍልና እንዳልቆርጥለት አካውንቴ ላይ ብር ይለኛ ፈተም እኮ መሰደድ ተመስኬ ሳኪ እኮ ማሸና እሪፈቲ ካካውንትሽ ላይ ቆርጠሽ ይምጣ ይምጣ። የአዩ ሳይድ ሳይሆን የአንቺ ሳይድ ስናላ አካውንትሽ ላይ ትንሽ ና፣ ስንት አለ? ኦኬ፣ ኮዱን ታውቂ የለ እንስጥሽ፣ እና ላሳይሽ፣ እንደ ዶሮ ቁረጭ። እለትን ምንቺ ከሆነ ውለታ ዋይልኝ፣ ምንቺ ከሆነ ቁረጭ፣ እና ምን እለዋለሁልሽ? እሺ፣ ውድዋ ሚስት፣ ሁለተኛ ሚስት ትኬት ቆርጣ እንድትመጣ አረገች ብለሽ ይሄን ውለታ ዋይልኝ። እኔ ሚስቱ ራሱ እንደዚህ አልተጨነኩለትም። ቀስ ብሎ ረጋ ብሎ ሮቢ፣ መንቀጭቀጭ አያስፈልግም። ለማንኛውም ሰርፕራይዝ ጉዳ ቀብደ

ሰይዶ ከየመን ወደ ኢትዮጵያ መጥቷል። አዳማ ነው ያለሁት አላ። እናም ደግሞ እዩ በረኪና፣ እዩ በረኪና ገንዘብ ወዳጅ መሆኗ በጣም በጣም ይገርማል። በጣም ነው ያዘንጉኝ፣ በጣም ነው ያሳቀችኝ ማለት ነው። እዩ በረኪና እንግዲህ ትኬት ቆጠሽ ይምጣ ተብላ ተሸውዳ ተጠይቃ ፕራንክ ተደርጋ ነበር ማለት ነው። እሷ ግን ያሰበችው ጋደኛዋን፣ አንቺ ቆርጠሽ እስቲ አንድ ቀን ነው እኔ እሷነች የሰጠችው ብለሽ አታዩ ብላ ነበር። ነገር ግን አዋርቷታል ማለት ነው። ገንዘብ ወዳጅነት በጣም በጣም በጣም መጥፎ ነው። አንዳንዴ ገንዘብ አብዝተው መውደድ ጥሩ አይደለም። እንግዲህ ሰይዶ ሱመያን ፍለጋ ወደ አዳማ ገብቷል። እንግዲህ ባይገናኙም ማለት ነው። አሰላሙ ዓሌይኩም ወረህማቱላሂ ወበረካቱሁ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኒ ጋር አልሐምዱሊላህ ሁል ሰላም ነው። ሰላም ሰላም፣ ጤና ይስጥልኝ ውድ ቤተሰቦች ሰላማችሁ ዝትትረፍ ይበልልኝ። ያ ጀማ እና ለቤት አዲስ የሆናችሁ እንደ ተለመደው ላይክ ላይክ ላይክ እያረጋችሁ ሰብስክራይብ እያረጋችሁ ደውል ምልክቷን ማጥቁሩን እንዳረሱ ማለት ነው። ነባሮች ደግሞ እንደ ተለመደው ላይክና ሼር ማረጋችሁን እንዳረሱ እያልኩኝ በትዕትና እንጠይቃለን ማለት ነው። ዛሬ ፍትፈታ ይዤ መጥቻለሁኝ። የሱመያ ና የሰይዶ የኢዩ በረኪ ነውን ማለት ነው። ዛሬ ተሸውዳለች። ያው እሷ ሁሌም ገንዘብ ስትባል እንደምትሸወጥ ነው። ነገር ግን ሰይዶ ወደ አዳማ ገብቶ ግን የመላይ ስቃይ እንዳለ አይተሻል። ስለሚሰቃይ ያውጫት መቃም ማጨስ ምናምን እንደለመደ አይተሻል። ስለዚህ ከዛ ለማውጣት ልኔ ሊኮይ ነው የመጣ ብላ ያው ከጋደኛውም ተጣልቶ ነበር አይነጋገሩም። ነገር ግን ሰኢድ ራሱ እንዲያወሩ አርጎ አመቻችቶ ሳያታቅ ማለት ነው እዩ በረኪናን ወደዛ እንድመጣ ቪዲዮ እንዲቀርጹ ተነጋግሮ ከጓደኛዋ ጋር አርዋታል ማለት ነው። ነገር ግን ጠርታት ያው ሰይዶ ብር እንደሚያስፈልገው ትኬት እንደሚያስፈልገው የትኬት ብር እንደሌለው አርጋ እና ላንቺ ባስከባልሽ ብር ላይ እንትን በይና፣ ትኬት ቁረጭለት። ስለዚህ ትኬቱ ደግሞ ግዴታ ሊገባ ስለሆነ ግዴታ ትኬቱ ያስፈልገዋል ብላታለች። ነገር ግን እንደዛ ከሆነ ጊዜውን ጠብቆ ይምጣ ከቻልሽ ከቻልሽ ደግሞ ላንቺ ምንሽ ነው ባልሽ ወይስ ምንሽ ነው ብላ፣ አንቺ ከፈለግሽ በራስሽ ገንዘብ ቆርጠሽ እስከው እንደው እንደው እንደው በእሷ ገንዘብ ነው ቆርጫለ ብለሽ እስቲ እንጣ፣ ጊዜውን ጠብቆ ይምጣ እያለሽ ደግሞ እሱ ብቅ ብሎባታል ማለት ነው። ሲመጣ ግን እኔ በሳቅ ነው በሳቅ ነው ያ መሳቅ ነው የገደለችኝ፣ ሁኔታዋ ምንም አረባሌ፣ አረባሌ ወይኔ፣ ወይኔ፣ ወይኔ! ገንዘብ ወዳጅነት፣ እንደው እንደው እንደው አንዳንዴ ማለት ነው። ገንዘብ ገንዘብ ስትወዱ አብድቶ እንደዚህ አያርጋችሁነት ለመናገር ማለት ነው እሷ ገንዘብ ከተባለች የትም ገደል ትገባለች። ሆነ ለመናገር የእሷን በገንዘብ በኩል ተጠቅሞ እሷን ብዙ ሰው የሆን ነገር ማድረግ ይችላል ማለት ነው። ለምን ገንዘብ ስለምትወድ። ገንዘብ የሚጠላ በእርግጥ ገንዘብ የሚጠላ የለም፣ ግን አብዝቶ እንደዚህ መውደድ ጥሩ አይደለም። እና ባሌ ያለችው ደግሞ ባሌ ባሌ ባሌ ያለችው ነበር ያው ለገንዘብ ስለሆነ፣ እሱ ደግሞ ከየመን ሊመጣ ትኬት ቆርጭ ስትባል ምን እንደመለሰች ደግሞ በጣም የሚገርምና በጣም የሚያሳፍር በጣም የሚያሳዝን ነገር ነው ማለት ነው። እና እሱ ሲመጣ፣ አረ ባሌ፣ አረ ምንድን ነው ወይ ጉድ አቤት! ፕራንክ እንደተደረገች በኋላ እየተቀረሽ ነው፣ ፕራንክ እየተደረክሽ ነው ብሎ ካሜራው ድረስ እንትን ለማድረግ ሮጣለች ማለት ነው። ደንግጣ ማለት ነው። ድንጋጤ ካሜራ ምንም እንትን አይልም ብላ በኋላ ተጠራጥራቸው እየቀረጽ ነው ብሎ ነገሯት ማለት ነው። እናም ደግሞ እሱ የመጣው ያው ወንድምዬ የሱ ወንድም ከዚህ በፊት እንትን አድርጎ ነበር ሱመያ ልጇን ስለወሰደ ጀሚላን ስለወሰደባት ጀሚላ ደግሞ እንትን አስቸጋሪ ስለሆነች ከኔ እኔም ስለሌለው አለ። ምክንያቱም እሷም ስለለች አንድ ቀን ብታድ ራሱ ሳት ብላ ሳት ጥታ ስለምታድ እኔ ብሆን ብኖር እንኳን ችግር የለውም። ነገር ግን ተኝታ ነበር። ሱመያም ራሱ በዛ አሰበብ አድጌ ሱመያን ለማየት ብዬ ነው እንጂ ለሌላ ነገር አይደለም ገንዘብም አጥቻ አይደለም በላልሽ ሱማያ ከዚህ በፊት ሳይዶ ገንዘብ አቱ አያቅም ገንዘብ አለው ከዚህ ባንዱ ቢል እንኳን ባንዱ አለው ብዙ ነገር የከፈታቸው ነገር አለው ለዛ ስለሆነ ስላለው ገንዘብ ያጣም ማለት እሱም ደግሞ አልহামዱሊላ ገንዘብ አለኝ ምንም ነገር ያጣው ነገር የለም ነገር ግን ይሄን ሁሉ ያረኩት ለሱመያ ብዬ ነው ሱመያን ለመገናኘት ብዬ ነው እሷን ለማየት ብዬ ነው ብሏል ስለዚህ አንዳንዴ ደግሞ ብዙ ይሄ ነገር ድራማ መሆኑም ብዙ ነገሩ ይታያል ማለት ነው። እነሱ ድራማ እንደሚሰሩ ብዙ ነገሩ ያሳያል ማለት ነው። ልብ ብላችሁ ስታዩት ድራማ ነው ይሄ ነገር ማለት ነው። ሆኖም ግን ሱመያም የመነን ነበረችም እሱም የመነን ነበረም። ሆኖም ግን እንግዲህ የመነን ብሎ ነበር። እሺ ይሁን እንበል። ለማንኛውም እስቲ እንዴት እንደሚቀጥል እናያለን። ያው ብዙዎች ይሄን በማየት ትኬት ብር እንላከለ ትኬት እንቁረጥልህ በማለት በውስጥ መስመር ብዙዎች አዋርቶኛሉ። ለግማሻቸው መልሻለሁ። ያልመለስኩላችሁ ደግሞ በዚው አመሰግናለሁ ብሏል ማለት ነው። እኔ ምንም ነገር ቸግሮኝም አላቅም። አልሐምድሊላህ ሁሉም ነገር አለኝ ብሏል ማለት ነው። አልሐምድሊላህ የሰው ልጅ ካለው አፊያ ካለው ራሱ በቂ ነው ማለት ነው እና ሱመያ ጀግና፣ የጀግና ሴት ማለት ነው። እውነት ለመናገር ጀግና ሴት ነች። ሁሌም እንዳደነኳት ነው ሱመያዬ ማለት ነው። እንግዲህ እዩ በረኪና ፣ እውነትም እዩ በረኪና ጥሩ ስምን ያወጣሽላት እውነት ለመናገር ማለት ነው። አንዳንዴ እዩ በረኪና ስቲያ ራሱ በጣም ነው ምታስቂኝ። ሁኔታው ራሱ ዛሬ በጣም ነው ያሳቀችኝ ማለት ነው። ቤተሰብ ሁላችሁንም ወዳችኋለሁ። አይከፈልበትም፣ እስቲን ላይክ ላይክ እያረጋችሁ አስተስቱኝ ማለት ነው። እና አውራጣታላችሁ አይደል ጠቅ አርጓት ማለት ነው ምክንያቱም እናንተ ስታደርጉ እኔ እጠቀማለሁ፣ እናንተ ደግሞ አትጉዱ ማለት ስለዚህ ላይክ ያርጋችሁ። ወዳችኋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።